የእስራኤሉ ጠቅላይ ሚኒስትር ኔታንያሆ እኛ እርምጃ ባንወስድ ኖሮ ኢትዮጵያ ብዙም ሳትቆይ ትጠፋ ነበር ያለበት ምክንያት ግልጽ አይደለም። መቼና ማን ነበረ ኢትዮጵያ ላጠፋ የነበረው? ኢትዮጵያ ከየትኛው አገር ጋር ጦርነት በገጠመች ጊዜ ነው ሰውየው በጦር ነ በማሸማገል ያተረፈን የእስራኤሉ ጠቅላይ ሚኒስትር ኔታንያሆ እኛ እርምጃ ባንወስድ ኖሮ ኢትዮጵያ ብዙም ሳትቆይ ትጠፋ ነበር ያለበት ምክንያት ግልጽ አይደለም ሲሉ በርካቶች ጥያቄ አንስተዋል መቼና ማን ነበር ኢትዮጵያን ሊያጠፋ የነበረው ኢትዮጵያ ከየትኛውም አገር ጋር ጦርነት በገጠመች ጊዜ ሰውየው በጦርነት ሆነም በማሸማገል ያተረፈን ይመስል የዛኔ በጣሊያን ወረራ በባዶ እጅ ገጥሞ ወራሪውን ያለማንም አጋዥ ያንበረከከውን አሸንፎ ለመላው ጥቁር ነጻነት ያወጀችውን ኢትዮጵያ የትኛው ኃያል ነበረም ያስጣላት ያዳናት? በታሪክ ትልቅ አገር ዝም ብሎ ይጠፋሉ ወይ? እንዴት አስበህ ነው የሆነው ሆነ ኔታንያሁ እንደዚህ ሊል የቻለው ምናልባትም በሰሞኑ በእስራኤልና በኢራን ጦርነት አብዛኛው ሚዲያዎች የሚጠቀሙት የኢትዮጵያን ኢራንን ደግፎ የተለያየ ጽሑፎች ቪዲዮ በመስራት በዓለም ተጽዕኖ ስለፈጠሩበት ሊሆን ይችላል፣ ወይም የኢትዮጵያ መንግሥት በዓለም ተጽዕኖ እየፈጠረ መጥቷል፣ ወይም ለገጠመው ጦርነት ከኢትዮጵያ መንግሥት የሆነ እገዛ ፈልጎ ያጣው ነገር አለ ማለት ነው በማለት በርካቶች እየጠቀሱ ይገኛሉ። በተለይ ስለ ኢትዮጵያ ያነሳቸው ነገሮች ብዙዎችን አስቆጥቷል አስገርሟልም። ኢትዮጵያና የኢራን ጉዳይ ምን ያገናኘዋል? ይህስ ጉዳይ እንዴት ይታያል ብለው በርካቶች ጥያቄ ያነሱበት ጉዳይ ነው። የኢራንና የሳይበር ጦር በአሜሪካና በእስራኤል ላይ መን እርምጃ ይወስዳል? ዓለም ኢራን አሜሪካ ለፈጸመችው የቦምብ ጥቃት የምትወስደውን የበቀል እርምጃ ትቀጥላለች በሚል አሁንም እየጠበቀ ነው። የሳይበሩ ዓለም ከዚህ ቀደም እንደገና በሳይበር ዓለም ግን የሳይበር ጥቃት እስካልተፈጸመ ድረስ አገሪቱ ምንም ማድረግ እንደምትችል ማወቅ ከባድ ነው። የኢራን የሳይበር መንታፊዎች ዋይፐር የሚባል ጥቃት አይነት በመፈጸም ይታወቃሉ። መረጃን ጠራርጎ ማጥፋት፣ የመረጃ ቀበኞች ወደ ድርጅት የኢንፎርሜሽን ቴክኖሎጂ ሰብረው በመግባትና ቫይረሶችን በመልቀቅ ያገኙትን መረጃን ጠራርጎ ያጠፋሉ። ሁሉም ኢሜሎች፣ ሰነዶች፣ ምስሎችና ቪዲዮዎች እልም ብለው ይጠፋሉ። መረጃን ጠራርጎ ማጥፋት ዓላማው ግልጽ ውድመት ማድረስ ነው። መረጃን መስረቅ ወይም ይዞ ገንዘብ መጠየቅ ዓላማው አይደለም። እንዲህ አይነት በርካታ ጥፋቶችን ወይም ጥቃቶችን በመሰንዘር ትወነጀላለች። ኢራን በጣም የምትታወቅበት እንደ አውሮፓውያን አቆጣጠር በ2012 በሳውዲ አረቢያ የነዳጅ ዘይት ኩባንያ አምራኮ ላይ የፈጸመችው ነው። ኢራን የለቀቀችውን ሻሙን የተሰኘ ቫይረስ 30 ሺህ ኮምፒውተሮችን አጥቅቶ ያገኘውን ሁሉ መረጃ ካጠፋ በኋላ 30 ሺህ ኮምፒውተሮችን አጥቅቶ ያገኘውን ሁሉ መረጃ ካጠፋ በኋላ ለሳምንታት ኩባንያውን ቀውስ ውስጥ ከቶት ነበረ። ከሁለት ዓመት በኋላ የእስራኤል ጠንካራ ደጋፊ የሆነው አሜሪካዊ ቢሊዮነር ሼልደን አዴልሰን በላስ ቬጋስ በሚገኘው ማቋመሪያው ላይ በኢራን የቫይረስ ጥቃት ማጋጠሙን ተናግሮ ነበረ። በቢሊዮነሩ ላይ የደረሰው የቫይረስ ጥቃት 40 ሚሊዮን ዶላር አስወጥቶታል። ከኢራን የተሰደዱ ዜጎችን ያስጠለለው አልባኒያም በተደጋጋሚ የኢራን መረጃ መንታፊዎች ጥቃት ይደርስበታል። አደገኛ የኢንዱስትሪ ጥቃት ከምንም በላይ የሚያስጨንቀው ኢራን በወሳኝ ብሔራዊ መሠረተ ልማት ላይ ጉዳት ለማድረስ ሞክራለች የሚለው ውንጅለ ነው። በአሜሪካና በእስራኤል እንዲሁም በሳውዲ የውሃ ማጣሪያና ግድቦች በሥርዓታቸው ላይ የኢራን መረጃ መንታፊዎች አገኘን ብለዋል የአሜሪካ የሳይበርና ሌሎችም መከላከያ ተቋማት። የአሜሪካ ሳይበርና ሴኩሪቲ የመሰረተ ልማት ደህንነት ኤጀንሲ የቀድሞ ኃላፊ ጄን ኢስተርሊን ባለፈው እሁድ ሊከሰት የሚችል የኢራን የሳይበር ጥቃት አሜሪካና አጋር ኃይሎች መከላከያቸውን ከፍ እንዲያደርጉ ጠይቀዋል። በቅርቡ የእስራኤል ጥቃቶች ወይም የኢራን የሳይበር አቅም ጉዳት ደርሶበት እንደሆነ ግልጽ ባይሆንም ኢራን የሲቪል መሰረተ ልማቶች ላይ ያነጣጠረ አጸፋ እርምጃ የመውሰድ ታሪክ አላት። የውሃ ስርዓት፣ የፋይናንስ ስርዓት፣ የኃይል መስመር ስርዓት፣ የመንግስት አውታሮችና ከዚህ በላይ በርካታ አቅም አላት ብለዋል። በእንደዚህ አይነት ጥቃቶች ኢራን ከሩሲያ፣ ቻይናና ሰሜን ኮሪያ ጋር የምዕራቡ ዓለም የሳይበር ስጋት ተደርጋ ትታያለች። እንደ ዓለም አቀፍ የስትራቴጂክ ጥናት ኢንስቲቲዩት ኢራን በዓለም ደረጃ ሶስተኛ የሳይበር ኃይል አላት የምትባል አገር ናት። በ2021 የወጣው ይህ ግምገማ ጥቃት ለመፈጸም ለስለላና፣ ለመከላከያ ሳይበር መሳሪያዎችን ለመዋል ያላት አቅም ከሰሜን ኮሪያና ከጃፓን ጋር የሚመሳሰል ነው። የቤልፍ ብሔራዊ የሳይበር ኃይል ደረጃ ተመራማሪዎች በ22 ባወጡት ዓለም አቀፍ ደረጃም ኢራን አስረኛ ደረጃ ላይ ተቀምጣለች። ኢራን በሳይበር ኃይል ከአሜሪካ ከቻይና ሩሲያ ከእስራኤል ወይም ከዩናይትድ ኪንግደም ከአሜሪካ ቻይና ሩሲያ እስራኤል ወይም ከዩናይትድ ኪንግደም ግን ወደ ኋላ ያለች አገር ናት። ከአንድ ሳምንት በፊት እስራኤል በኢራን ላይ የጀመረችው ዘመቻ በኋላ ላይም የኢራን ሳይበር እንቅስቃሴ አነስተኛ ነው። በአሜሪካና እስራኤል ኩባንያዎች የበላይነት የሚመራው የሳይበር ደህንነት ኢንዱስትሪው ሊደርስበት የሚችል የሳይበር ጥቃት እንዳለ እያስጠነቀቀ ነው። አዳኙ ወፍ ይሁን እንጂ ግጭቱ ከተቀሰቀሰ ወዲህ ከፍተኛ እንቅስቃሴ የታየው ከእስራኤል ጋር ግንኙነት አለው ከሚባለው ቡድን ነው። ስመገናና የሆነው ቡድን ለበርካታ ዓመታት በኢራን ላይ በጣም የተራቀቀ ጥቃት በመፈጸም ባለፈው ሳምንት የኢራን ባንክ እንዲስተጓጉልና የኢራን የክሪፕቶ ከረንሲ ኩባንያ 90 ሚሊዮን ዶላር በመስረቅ ማውደሙ ተነግሯል። በግርድፉ አዳኝ ወፍ የሚባለው እንደ አውሮፓውያን አቆጣጠር በ2022 የሰው ህይወት አደጋ ላይ የጣለ የኢራን የብረታ ብረት ስራ በመመንተፍ ግዙፍ ጉዳት አድርሷል። ኢራን የሳይበር ኃይል ለመሆን ወደ ልማት የገባችው እንደ አውሮፓውያን አቆጣጠር በ2010 በእስራኤልና አሜሪካ በደረሰባት የሳይበር ጥቃት የአገሪቱ የኒክሌር ማበልጸጊያ ጣቢያ ጉዳት ከደረሰበት በኋላ ነው። ከዚህም ጊዜ በኋላም ኢራን አቅሟን ያሳደገች ሲሆን ምን ያህል ጠንካራ እንደሆነች በቅርቡ ልታሳይ ትችላለች ተብለዋል። የአሜሪካ ጥቃት ኢራንን የማንበርከክ እንጂ ከኒክለር ጋር የተገናኘ አይደለም። አያቶላህ ኻሜኒም አሜሪካ በኢራን የፈጸመችው ጥቃት ኢራንን እጅ ማሰጠት እንጂ በጭራሽ ከኒክለር ማበልጸግ ጋር ፍጹም ግንኙነት እንደሌለው የአገሪቱ ጠቅላይ ሚኒስትር አያቶላህ ሐሜኒ ተናገሩ። ከሳምንታት በኋላ የታዩት ጠቅላይ ሚኒስትሩም ሁልጊዜም ቢሆን አንድ ነገር ብቻ ነው ፍላጎታቸው፣ ኢራን እጇን እንድትሰጥ ብለዋል። እስራኤል በፈጸመችው ጥቃት የአገሪቱ ከፍተኛ ወታደራዊ አዛዥ ሳኢድ ይዛድ መገደላቸውን የኢራን እስላማዊ ቤታዊ ዘብ ማረጋገጡን የአገሪቱ ሚዲያ ታስኒም የዜና ወኪል ገልጿል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን ከአሜሪካ ጥቃት በፊት የበለጸገ የዩራኒየም ክምችት ከፎርዶ የኒውክሌር ጣቢያ ያዛውራለች የሚለውን ሪፖርት አስተባበሉ። በኳታር የአሜሪካ ጦር ሰፈር ለመከላከል የቀሩት 44 ወታደሮች ብቻ እንደነበሩ አሜሪካ ገለጸች። አሜሪካ ኦፕሬሽን ሚድናይት ሀመር በሚል ስያሜ በኢራን ላይ የፈጸመችው ጥቃት ለ15 ዓመታት የታቀደበት እንደሆነ የአገሪቱ ጠቅላይ ታማጆር ሹም ጄነራል ዳንኬይ ገለጹ። በኢራን ላይ የተፈጸመው የተሳካ ታሪካዊ ጥቃት ነበር ሲሉ የአሜሪካ መከላከያ ሚኒስትር ፒት ሄንግሴት ገለጹ። አሜሪካ በኢራን የፈጸመችው ጥቃት ኢራንን እጅ የማሰጠት እንጂ በጭራሽ ከኒክሌር የማበልጸግ ግንኙነት እንደሌለው የአገሪቱ ጠቅላይ ሚኒስትር አያቶላህ አሚን የተናገሩት። ትራምፕ የአሜሪካ ጥቃት የኢራን ኒክሌር ይዞታዎችን አላወደመም የሚለውን የደህንነት ግምገማ ውድቅ አደረጉ። የአሜሪካ ጥቃት የኢራንን ኒክሌር ይዞታዎች እንዳላወደመ የደህንነት ግምገማ አሳየ። እስራኤል በፈጸመችው ጥቃት የአገሪቱ ከፍተኛ ወታደራዊ አዛዥ ሳኢድዛድ መገደላቸውን የኢራን እስላማዊ ቤታዊ ዘብ ማረጋገጡን የአገሪቱ ሚዲያ ታስኒም የዜና ወኪል ዘግቧል። ኢዛኢድ የኢራን እስላማዊ ቤታዊ ዘብ ቅርንጫፍ የሆነው ቅዱስ ፎርድ ከፍተኛ አዛዥ ነበሩ። ይህ ቅርንጫፍ በቀጠና ያሉ የኢራን አጋር ታጣቂዎችን ድጋፍ ማድረግን ጨምሮ በውጭ ሀገራት ያሉ እንቅስቃሴዎችን በበላይነት የሚያይ ነው። አዛዡ ከሐማስና ከሌሎች የፍልስጤም ታጣቂ ቡድኖች ጋር የማስተባበር ኃላፊነት የሳቸው ነበር። አቤቷ ይዘቡ መቼ እንደተገደሉ ያለው ነገር ባይኖርም የእስራኤል መከላከያ ሰኔ 14 2017 ዓ ም መገደላቸውን አሳውቋል። ዩናይትድ ኪንግደም በመካከለኛው ምስራቅ ሰላምና ደህንነት ስጋቶች በመፍጠር እንዲሁም በዩኬ መሬት ላይ ግለሰቦችን ለመግደል በማሴር በሚል አዛዡ ላይ በአውሮፓውያኑ 223 ማዕቀብ ጥላባቸው ነበረ። አሜሪካ በአውሮፓውያኑ 2019 ለሐማስ በሚሊዮን የሚቆጠር ዶላር ሰጥተዋል በሚል ጦር አዛዡ ላይ ማዕቀብ ጥላባቸው።